እስከ ፍጻሜው አብራችን ቆዩ። አብሯቸው ሲጓዝ የነበረ ስደተኛን አስከሬን የያዙ ሁለት ኤርትራውያን በቤላሩስ ድንበር ላይ ተገኙ። በቤላሩስ ድንበር ላይ አብሯቸው ሲጓዝ የነበረ ኤርትራዊ ስደተኛን አስከሬን የያዙ ሁለት ኤርትራውያን ስደተኞች ተገኙ። የቤላሩስ የድንበር ጠባቂዎቹ ሁለቱ ኤርትራውያን ስደተኞች አብሯቸው ሲጓዝ የነበረውን ኤርትራዊ አስከሬን ይዘው እንዳገኟቸው አስታውቀዋል። ቤላሩስን ከላቲቪያ በሚያዋስነው ሰሜናዊ ግዛት ብራስላቭ የኤርትራዊው አስከሬን መገኘቱን ኤስቢ መገናኛ ብዙኃን ዘግቧል። ኤርትራውያን መሆናቸውን በአስተርጓሚ የገለጹ ስደተኞቹ እንደተናገሩት፤ ላቲቪያ ከገቡ በኋላ የወታደር ልብስ በለበሱ ሰዎች ድብደባ ደርሶባቸዋል። እነዚህ ግለሰቦች ስልካቸውን እንደወሰዱባቸው፣ በመሣሪያ እንዳስፈራሯቸው እና ቤላሩስ ድንበር ላይ ጥለዋቸው እንደሄዱም ስደተኞቹ ተናግረዋል። ኤርትራውያን ስደተኞቹ ለቤላሩስ ፖሊስ እንደገለጹት አብሯቸው ይጓዝ የነበረው የ29 ዓመት ኤርትራዊ ስደተኛ በደረሰበት ድብደባ መንገድ ላይ ሳለ ሕይወቱ አልፏል። የብራስላቭ ግዛት መርማሪዎቹ በመንገድ ላይ የነበረው ስደተኛ እንደ እንደሞተና በአስከሬኑ ላይ ምርመራ እየተደረገ መሆኑንም ገልጸዋል። የግዛቱ የምርመራ ኮሚቴ እንዳለውም ከአውሮፓውያን 2015 ጀምሮ በተከሰተው የስደተኞች ቀውስ ምክንያት በቤላሩስ እና በላቲቪያ ድንበር 35 ሰዎች ህይወታቸው አልፏል። ቤላሩስ በምስራቅ በኩል ከሩሲያ፣ በደቡብ በኩል በዩክሬን፣ በሰሜን በኩል ከላቲቪያ በምዕራብ በኩል ከፖላንድ እንዲሁም በሰሜን ምዕራብ በኩል ከሉቲውያን ጋር ትዋሰናለች። ከቱርክ የሚነሱ ስደተኞች በቡልጋሪያ፣ በሮማኒያ፣ በባልዶቫ እና በዩክሬን በኩል አቋርጠው ወደ ስዊድንና ኖርዌ ለመግባት ቤላሩስን እንደ መሸጋገሪያ ይጠቀማሉ። ስደተኞቹ በህጋዊ መንገድ ሩሲያ ከገቡ በኋላ ወደ ቤላሩስ፣ ፖላንድ፣ ጀርመን እና ሌሎች የአውሮፓ ሀገራት ይሻገራሉ። የሜዲትራሊያ ባህርን አቋርጠው በሊቢያ በረሃ ወደ አውሮፓ የሚጓዙ ስደተኞች ለግድያ፣ ለስቅይት እንዲሁም ለገንዘብና ለስነ ልቦና ብዝበዛ እንደሚጋለጡ ዓለም አቀፍ የሰብአዊ መብት ተሟጋቾች ያወጧቸው ተደጋጋሚ ሪፖርቶች ያሳያሉ። በሊቢያ በረሃ ያለውን እንግልት ለመሸሽ ስደተኞቹ የምስራቅ አውሮፓ እና የማዕከላዊ አውሮፓ መንገድ እንደ አማራጭ ይጠቀማሉ። በርካታ አፍሪካውያን ስደተኞችም በሊቢያ በኩል በባህር እንዲሁም በተጎራባች ሀገራት በኩል በድንበር በሚያደርጓቸው ጉዞዎች በተደጋጋሚ ለሞት እየተዳረጉ መሆናቸውን የሚወጡ ሪፖርቶችም ያመለክታሉ። ሰላም ጤና ይስጥልን። የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታት ልኝ። አመሰግናለሁ።